ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ሀና ወንድምስ ሻኔ እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ይሄ የምትመለከቱት አዳምኤል የበዕውቀቱ ስዩም የግጥም መጽሐፍ ነው። በጣም ብዙ ደስ የሚል የተለያዩ ሀሳቦችን ያነሳበት የግጥም መጽሐፉ ነው። እንግዲህ እችን መጽሐፍ ለእኔ ያበርክቶልኛል። እንደምታስታውሱት ባለፈው ሳምንት ቅዳሜ በጀርመን እስቱስጋርት ከተማ ላይ የተለያዩ የስነ ጽሁፍ ባለሙያዎች፣ ገጣሚያን፣ ደራሲያን እንዲሁም ሳቅ በሳቅ የሚያደርገው በዕውቀቱ ስዩም እኔንም ጨምሮ በጀርመን ስቱትጋርት ከተማ ላይ እንግዲህ ተገኝተን ስራችንን አቅርበናል። የተገኛችሁ በጣም እናመሰግናለን። ያልተገኛችሁ ደግሞ ቀረባችሁ። እኔ ሳቅ የጠፋብኝ መስሎኝ ነበር። በዕውቀቱ ስዩምን ሳገኝ ግን ሳቅ በሳቅ ሆኜ ለትንሽ ጊዜ የተወጣጠረ አይምሮዬን አረፍ አድርጌ ዘና ብዬ ተመልሻለሁ። በዕውቀቱ ስዩምን የማግኘት እድል ካገኛችሁ እሱ በሚያዘጋጅበት ቦታ ሁሉ እድሉን ካገኛችሁ ሄዳ ተርፋችሁ ሳቅ መሳቅ ሆናችሁ ትመለሳላችሁ። እንዲሁም ይህን መጽሐፍ ካገኛችሁ ገዝታችሁ አንብቡት። በጣም ትወዱታላችሁ። በጣም ብዙ የግጥም መጽሐፎች አሉት። ብዙዎቹን ወዳችኋለሁ። ይህንን ደግሞ ለየት አድርጌ ወድጀዋለሁ። በጣም ቀለል ያሉ የተለያዩ ሀሳቦችን የሚያነሳበት ግጥሙ ነው። ከዚህ የግጥም መጽሐፍ ላይ እንግዲህ በሱ ፍቃድ እንደሱ ባላነበው ስለወደድኩት ብቻ እኔ ደግሞ ወደ እናንተ እችን ግጥሙን ላቀርብላችሁ መጥቻለሁ። አልሞትም ይላል። ስሚ፣ እኔ በዚህ ዓለም ብዙ ብሰቃይም፣ አንድ አሙስ የቀረው መስዬ ብታይም፣ አምሮቴን ሳላገኝ ሱሴን ሳላከትም፣ ከመሬት ከእርስ ውስጥ ገላይን አልከትም፣ አልሞትም። ማንም ባልደፈረው መንገድ ሳልገሰግስ እንደ ንጉሥ አይዞር ግማሽ ቀን ሳልነግስ በጠገበው ሳልስቅ ለራበው ሳልደግስ አልሞትም። ዝማሜን ሳላውቅ የአንደበቴን ግድብ ዙፋን ላይ ሳልሸና ኬቶችን ሳልሰድብ ከድሃ ሳላብር ካገሬው ሳሎም ግን ከምድር በረከት ድርሻዬን ሳልዘግብ አልሞትም። ስሚ። ልቤ እንደምኞቱ ቢያገኝ እንደምርጫው የዓላማዬ ማብቂያ አንቺ ነሽ መቋጫው፣ እና አገሬን ለጥቄ ልብሽ ላይ ሳልከትም በውብ ከንፈርሽ ላይ ከንፈሬ ሳላትም አልሞትም ይላል። በጣም ደስ የሚሉ በጣም በጣም በጣም በቃ ጥልቅ መልእክት ያላቸው ግጥሞች እዚህ መጽሐፍ ላይ ታገኛላችሁ። እንግዲህ በጣም እንደምታዩት ቀለል ያለች መጽሐፍ ናት። ግዙት፣ አምልኩት። በዕውቀቱ ስዩም ለነበረን ቆይታ በጣም አመሰግናለሁ። ብዙ ነገር ተምሬባችኋለሁ። ስቅ ያለው ትንሽ አይምሮ አፍታትቼ ተመልሻለሁ። እና አሁንም የፊታችን ቅዳሜ በጀርመን በኑረንበርግ ከተማ የበእውቀቱ ስዩም ዝግጅት አለ። በቦታው ተገኝታችሁ ስቃችሁ፣ ተደስታችሁ ጥሩ ጊዜ አሳልፋችሁ እንድትመለሱ ከወዲሁ ተጋብዛችኋል። የተለያዩ የበዕውቀቱ ስዩም መጽሐፎችን በቦታው ላይ ይገኛሉ፣ እየገዛችሁ ብታነባቸው ታተርፉበታላችሁ። አመሰግናለሁ።